በተደጋጋሚ ደሞዝ እንዲጨምሯት ጠይቃቸው ነበር። እነሱ ግን ለመጨመር ፈቃደኛ አልነበሩም። በመጨረሻም እንዲያርጋ ጉድ አድርጋታለች ማለት ነው። አሰላሙ አሊኩም ወራህመቱላሂ ወበረካቱ። ክርስቲያኑ ወገኖች ሰላም ብያለሁ። እንዴት ናችሁ? ሁን ያሉ አልሐምዱሊላ። መይሙ ሸቃልት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች የዛሬው ይለያል። እንግዲህ ሰሞኑን አንዳንድ ቪዲዎችን እያካፈልኳችሁ ነበር። እሱም ምንድን ነው እንግዲህ ሸቃሎች ዬ አልሐምዱሊላህ ደስ የሚል ጅማሮ፣ ሊበረታታ የሚገባው ጅማሮ ነው። እያየን የሰነበት ነው እንግዲህ ሸቃሎች ከሸቃላነት ወጥተው ከነባባ ጋር እንግዲህ ጋብቻ እየፈጸሙ አንድ ሶስት ቪዲዎችን አካፍያችሁ ነበር። ይሄ ሊበረታታ የሚገባው ነገር ነው። የዛሬዋ ባለ ታሪካችን ግን የሰራችሁ ስራ እንደኔ ያሳፍራል እንጂ ሊበረታታ የሚገባው ነገር አይደለም ብዬ ነው ማምነው። እንግዲህ እሱ ምንድን ነው መሰላችሁ፣ የሀገሬ ልጆች መግቢያ ላይ መዳም ስትናገር እንደሰማችኋት። በነገራችን ላይ የተናገረችው መዳም ባለ ታሪኳ አይደለችም። እሺ የሌላ ሴት ታሪክ ነው እሱ ያቀረበችው ማለት ነው። እና ታሪኩን ብቻ ሰምቼው ለምን ይቀራል እስኪ ለተመልካቾችም ላካፍላቸው ብዬ መጥቻለሁ። እንግዲህ ከዛ ቤት የምሰረው ሰራተኛ በተደጋጋሚ ለመዳሟ ደሞዝ እንድጨምራት ትጠይቃታለች። ሰምታችኋት እራሷ ስትናገር ደሞዝ ጨምሩልኝ ጨምሩልኝ ብትል ብትነግራቸው እነሱ ግን አልሰማትም አልጨመሩላትም፣ ማለት ነው ሀገሬ ልጆች። ከዛም ወይዘሮ መዳም እንግዲህ ባለ ነበረች በፊት ማለት ነው ሌላ ተዳር ነበራት፣ ልጆችም አሏት። እና እንግዲህ ያነኛ ተዳሯ ዘለቄታ አላገኘም ና በፍች ይቋጫል ማለት ነው። እና ከተፋታች በኋላም ወይዘሮ መዳም ማግባት እንደምትፈልግ ወይም ደግሞ የማግባት ፍላጎት ስለነበራት አላ ወፈቃትና ሌላ ወንድ አጫት ማለት ነው፣ ልታገባ ማለት ነው። የሀገሬ ልጆች ከዛም ያነ አዲሱ ጮኛ እንግዲህ ሰባ ሺህ የመህር ብር ይሰጣታል ማለት ነው። እሷም አሚን ብላ እንግዲህ ትቀበላለች። እንግዲህ ብሩን በትንሽዬ ሻንጣ መሳይ ነው አምጥተው የሰጧት ተብሏል። አምጥተው እንደሰጧትም እሷ ባንክ ቤትም የትም ምድር አላስቀመጠችውም። አመጣችና ያነን ብር ካልገዋ ከፍራሹ ስር አስቀመጠችዋሉ ማለት ነው ሀገሬ ልጆች ይቺ መዳም ስታወራ ማለት ነው። እኔ እንዴት እንዳሰበችው ራሱ አላቅም። እኔ እሷም ቢያደርገኝ ሰባ ሺ እልፍ ቢኖረኝ በየአምስት ደቂቋ እየከፈትኩ ነበር ማየት እንቅልፍም አይወስደኝ እያለች ስታካበር ነበር ማለት ነው። እሷ ግን የሞኝነቷ ሞኝነት ይህን ያክል ብር ወስዳ፣ ከዚያ ጣለች አለች ማለት ነው። ከዛ ወይዘሮ መዳም በየሳምንቱ ጁማ እየሄደች ቤተሰቦቿን ትዘይራለችና እንግዲህ አንድ ቀን ጁማ ቀን እንደለመደችው ቤተሰቦቿ ጋር ትሄዳለች ማለት ነው። እሷ በሄደችበት አጋጣሚ እንግዲህ ወይዘሮ ሸቃሌት ያንን ሰባ ሺ ታገኘዋለች ማለት ነው። ከዛ በኋላ ሸቃሌትም በተደጋጋሚ ደግሞ ጨምሩ ብትል ስላልሰማ ስለዚህ እነሱ ስላልጨምሩ በራሴ መጨመር አለብኝ ከእሷ ሁለት መቶ ሶስት መቶ ምን ጉዳይ አለኝና ለምን በአንድ ሄድ ላፋርጌ ከችግር ያልዋጣም ብላ ያን ሰባ ሺ የመጣላት ምንም ሳይነካ ሰረቀቻለች ማለት ነው። ከዛ በኋላ ከሰረቀች በኋላ በጣም ምርርብ ላይ እየተናገረች ነበር። እሱ ምንድን ነው ሰው አንድ ሺ ብር ይሰርቃል፣ ሰው አምስት ሺ ብር ይሰርቃል፣ እንዴት ሰባ ሺን ያክል ተሰርቃለች እያለች እየጫወች ነበረ። ከዛ መዳም እንግዲህ ከቤተሰቦቿ ቆይታ ወደ ቤቷ ስትመለስ ያንን የጥሎሽ ብር ስታየው የለም ማለት ነው። የሀገሬ ልጆች በጭራሽ ሰራተኝቱን አልጠረጠረቻትም ነበር ተብሏል መዳም ማለት ነው። ከዛ ስትፈልግ ስትፈልግ ስትፈልግ መዳም ማግኘት አልቻለችም። ከዛ በኋላ ለቤተሰቦቿ መናገር ጀመረች አሉ ማለት ነው። ያነ ሰባ ሺ የጥሎሽ ብር እንደ ጠፋት ትናገራለች። ከዛ ማን መጣ? ወንድሟ መጣ። ወንድሟ ግን እንደ መጣ በምን ተከታትሏት፣ እንዴት ተከታትሏት እንደሆነ ባላቅም፣ ቀጥሎ የታለች ሰራተኛቹ፣ የሰራተኛቹ ክፍል የት ነው ምናምን ብሎ ወደ ሰራተኞቱ ነበር ትኩረቱን ያደረገ ብላለች ማለት ነው። እንግዲህ ሰራተኞቱም ደግሞ ምን አስባ እንደሆነ አላቅም። ምንድነው እሱ መሰላችሁ አንድ የሰረቀ ሰው እንዴት ተደላድሮ ይቀመጣል? ግን ይቀመጣል። እንዲ ሀገሬ ልጆች የሰው ገንዘብ እኮ ከባድ ነው። መጥፎ ስራ እኮ ከባድ ነው። ልቀመጥ ብንድራሱ አስቀምጠነ ማለት ልተኛ ብንድራሱ እኮ አስተኛለ ማለት። ወይዘሮ ሸቃሊት ግን እንግዲህ የድፍረቷ ድፍረት አራተው። ሀገሬ ልጆች እውነት ባሎቻቸውን ቀም ዋግቡ ማለት ነው። እውነት አሁን ሰሞን እንዳልኳቸው እንደዚህ በአላህ በሚወደው በ ሀላሉ መንገድ ከሆነ አሁ ወንዶችን ወላይ ግን ብር አትስረቁ፣ ያገር ልጆች ኧረ እንዲው እንኳን ብር ይቅርና የሚበላ ነገር ካልሆነ ሌላ ነገር አትስረቁ። የሚበላ ነገር ከሆነ ግን ከራባችሁ አትብሉ ብሎ ከከለከላችሁ እየሰረቃችሁ ብሉ እንጂ ይሄን ያክል ድፍረት ዋጋ ያስከፍላል። የእውነት ከማትወጡት እዳ ውስጥ ነው የሚያስገባችሁና፣ ይቅርባችሁ። አልመክርም፣ አላበረታታም። ግን ድፍረቷ ድፍረቷን ያልኩትን የገባችሁ እንዳልኳችሁ ከዚያ ሰባ ሺህ ብር መካከል የሆነ ብር ብትሰርቅ ኖሮ እኮ ላይታወቅባት ይችል ነበር አይደለ። እሷ ግን እንዳለ ሁሉንም ላነሳችሁ ብለዋል። ለዚያም ይሆናል ያወቃችሁ እንጂ እቀው ካለ መቼም ያች መዳም በየቀኑ ብሩን አትቆጥረውም አይደል። ስለዚህ ብሩን ካልቆጠረችው ደግሞ አታቅባትም ና የተወሰነ ብር ሰርቃ ቢሆን ኑሮ ይሻላት ነበር እንጂ እንዴት አስባ እንደሆነ ሰባ ሺ ብር እንዳለ የሰረቀች አላውቅም። ከነሻንጣው ወስዳ ክፍሏ ውስጥ አስቀመጠችዋሉ ማለት ነው። ከዛ ወንድሟ ከመጣ በኋላ ሰራተኛቱ ሲፈትሽ አይተሻ ሲባል አላየሁም አለቻሉ ማለት ነው። አላየችም አላየሁም ስትል ግን ክፍሏ ውስጥ ሲፈተሽ ሰራተኝቱ ብሩ ከክፍሏ ውስጥ ተገኛሉ ማለት ነው። እና መዳማ ግን ከዛ በፊት እሷ ስላልጠረጠረቻ በጭራሽ አልጠየቀቻትም አልፈትሽቻትም ነበር አሉ ማለት ነው። ወንድሟ ግን እንደመጣ ቀጥሎ ወደ ሸቃሌ ክፍል ገባና ሲፈትሽ አገኘው ነው የተባለ ማለት ነው። የሀገሬ ልጆች እና በጣም ከባድ ነው። እንደዚህ ያለ ነገር ባናደርግ እመርጣለሁ። እንዳልኳችሁ ባህላሉ ምግር ባሎቻችሁን ቀሙ እንጂ ይህን ያክል ብር በዛሬ ደግሞ መዳም ለማግባ ጓጉታን የተቀበለችው የዛ በኋላ ባሏን ጠራች አሉ መዳም። ባሏን ከጠራች በኋላ ደግሞ ሸቃላ ብሬን ሰርቃኝ ምናም ብላ ያው እንግዲህ እንደ ባልና ሚስት አወሩ ምናምን ነገር አለች። ብቻ ብዙ ነገር ተዳረሰ። እንግዲህ እንደሰማችኋት ሸቃለዋ ኢትዮጵያ ትሆን ኡጋንዳዊ ትሆን እያለች ነበር ማለት ነው። በነገራችን ላይ እኛን አፍሪካውያን በጣም ነው የሚፈሩን በሀይለኝነትና በዚህ ዙሪያ ማለት ነው። እና ብቻ ግን ጥሩ አይደለም፣ አትስረቁ ያገሬ ልጆች ኧረ ድፍረት ሰባሽ ድርፋ ግን ምንድን ነው ያለችው? እንዳልኳቸው ደሞዝ ጨምሩኝ እያለቻቸው ነበር። እነሱ ደግሞ አልጨመሯትም። ግን ደሞዝ እንኳ ባትጨመሩ ይሄን ያክል በህግ የሚያስጠይቅ ነገር አናድርግ። ሀገር ልጆች፣ ወንጀል ነው፣ ሀራም ነው፣ ተው አትስረጉ እንዴ። በዛ ላይ ደግሞ መዳም መቻ ግብቼ መቻ ለምን ቀጭቼ እያለች እያሰበች እያለ ገና እንደው አለማሳታጣጥ እንዴ ነውር እኮ ነው። ሀገር የልጆች፣ እናማ የጥሎች ብር አይሰረቅም፣ ነውር ነው። እና እንግዲህ ጀግናዋ ሸቃላ ሰባ ሺህ የጥሎች ብር ሰርቃለች እያለች ነው መዳም ስታወራ የነበረው። እኔ ስለገረመኝ፣ ግን ውሸት ሊሆን ይችላል። የሀገር ልጆች፣ በዚህ ልክ እኔ ወላሂ አላምናትም። አወራችሁ ስለወራችሁ ዝም ብዬ መጣ እንጂ፣ እውነት ታድርጋለች ብዬ ግን አላምንም። ለምን ብትሉ አንድ፣ ከሰረቀች ከዚያ ቤት ምን አቀማመጣት በሉ። ሁለት ደግሞ እንዴት ነው ደፍራ ሰባ ሺህ የምሰርቀው? ከሰረቀችም እንዳልኳችሁ ከዚያ ማለት የተወሰነ አስር ሺ አምስት ሺ ልትሰርቅ ትችላለች። ለምን ብዙ ስለሆነ ብሩን በየቀኑም አትቆጥረውም ብላ አይታወቅብኝም ብላ ልሰርቅ ትችላለች እንጂ፣ ግን እንዳደ የሻንጣ ብራንስታ ትሰርቃለች። ሰርቃም ደግሞ ክፍለ ውስጥ ወስዳ አስቀምጣ ተደራራ ትቀመጣለች። አውቃ ነው የምትቀደል። ባካችሁ፣ የማይመስል ነገር ነው ማለት ነው። እና ዜግነቷን ራሱ በግልጽ አልተናገረችም። ኢትዮጵያዊ ትሆን ኡጋንዳ ትሆን ያለችን አለችው እንዳልኳችሁ ታሪኩን ያቀረበችው ባለ ታሪኩ አይደለችም። እሺ፣ ታሪኩ የሌላ ሴት ነው። ይችኛዋ ደግሞ ቲክቶከር ስለሆነ ያቀረበችው ማለት ነው። እናማ ሸቃሎችዬ በርቱልኝ። የሰሞኑ ጅማሬ ደስ ይላል። አዲስ ነገር ካለ እንግዲህ በጋብቻ ዙሪያ ይዤላችሁ እመጣለሁ። ባል ስረቁ እንጂ ብር አትስረቁ። እሺ። ባል ግን ባህላሉ መንገድ ስረ